የሐሰተኞች ነቢያት መንፈስ በጣም ሲሰራ ነበር፣ እዚህ ሀገር ብዙዎቹ ሳይቀቡ በፊት ሲሰራ ነበር። የሚሰራው የነበረው እኛን በማዘጋጀት ነው። ያዘጋጀን እንዴት ነው? ጥንቃቄ ምናምን ዝም ብለህ በቃ በጌታ ስም የሚመጣ ነገር በሙሉ ተቀበል፣ ተቀበል፣ ተቀበል፣ ተቀበል። መንፈስ ቅዱስ ከተናገረ ተቀበል፣ አለመቀበል አለማመን ነው። መጠየቅ አይቻልም። ጭንቅላትህን ከቤተ ክርስቲያን አጥር ውጭ መንፈስህን ይዘግባ የሚመራመር ጭንቅላት እየተባለን፣ ተከትክተን ተከትክተን ተከትክተን። የጥያቄ መንፈስ የጥያቄ መንፈስ የሚጠይቅ የሚጠራጠር መጠራጠር ማለት ከሐሰተኛ ነገር እንዳያገኘኝ ሐሰተኛ ትምህርት እንዳያገኘኝ የቴሌቪዥን ፕሮግራም እመርጣለሁ፣ የሚሄድበትን ቸርች እመርጣለሁ፣ ፓስተሮችን አማክራለሁ። ዝም ብዬ ዘዋልንም በጣም መጠነቀቃለሁ። ይሄ ነገር ከጌታ ይሆን ካልክ፣ መንፈስ ቅዱስ ተቃዋሚ፣ መንፈስ ቅዱስ ተቃዋሚ። እኛን ድሮ ነው ስም ያወጡልን፣ መንፈስ ቅዱስ ተቃዋሚ። ግን እናንተን ምናልባት መንፈስ ቅዱስ ይሄ ነገር ሌባ ነው ሰውየው፣ መንፈስ ቅዱስ ተቃዋሚ ጸልዬ እህለት ሰውየው ይድናል ብለ ተናግረ ሞተ። መንፈስ ቅዱስ ተቃዋሚ። በቃ አትጠይቅ፣ ጠያቄ አእምሮ አይኖር፣ ተጠራጣሪ አትሁን። እምንበላውን ምግብ ምንጠነቀቃትን ያህል እንኳን እንድንጠነቀቅ አይፈቅዱልንም። ፋት አነሱን ማለት ነው። ቆይ እስቲ ኦማው ብዙ እንዳይሆን ስትል መንፈስ ቅዱስ ለምግብ ችግር የለ ትምህርት ጠጣ፣ ዝም ብለህ ጠጣ፣ ዝም ብለህ አትጠይቅ። የጠየቀ መንፈስ ቅዱስን ተጠራጠረ። እንደዚህ እየተባለ ነው ይኖር። ትንቢትን መረምርም፣ መርምሩ ነው ቅዱስ መጽሐፍ የሚለው። ሐሰተኛ ነቢያት አሉ ማለት ሁሉ ሐሰተኛ ነው ማለት አይደል? ሐሰተኛ ትምህርት አለ ማለት ሁሉ ሐሰት ነው ማለት አይደል? እውነተኛ አለ፣ እውነተኛ ትንቢት አለ፣ እውነተኛ ነቢያት አሉ። መጀመሪያ ደረጃ እውነተኛ ነቢያት አሉ ማለት ይሄን የሚሰብኩ ማለት ነው። አዲስ ኪዳን ከትንቢቶች ሁሉ የመጨረሻ ሱፕሪም ትንቢት የሚያደርገው ይሄ ነው። ሁለተኛ ጴጥሮስ ምዕራፍ አንድ ነው፣ አንብቡ። ጽኑ የሆነ የትንቢት ቃል አለን፣ ይሄንን ነው። አሁን ብዙ ክርስቲያን የትንቢት ቃል አለኝ ምናምን የሚለው ሌላ ነገር ነው። ጴጥሮስ የትንቢት ቃል የተጻፈ አለን የሚለው ይሄ ነው።

ደም መመር ኮሎኔል ምን ማለት ነው ተብሎ ይተረጉ፣ ኮሎኔል ማለት የጦር ትምህርት ያለው ጦር የተማረ የተዋጋ የሚያዋጋ ደም ያፈሰሰ ደም የሚያፋሰስ ደም ለማፍሰስ የተዘጋጀ ማለት። ስለዚህ ኮሎኔል ብለው ችግር የለውም። ግን ኮሎኔል መሆን አይችልም ነው እኮ ችግሩ። አናቀበደን ቀለል ነው የምንለው። በዚህም በዚህም ታጅበን አንገባም። ምንም ነጠላ ቀጥ ብለን እንገባው ጌታ ያልሰራሁን ስራ አታሰራም። የሌለ ፕሮግራም አታውጣብን። ብቻችንን እንመጣለን። አልሰብከሃል ብሎ የሚገለኝ ገዳይ ካለ ፈቃደኛ ነኝ። ምን አይነት ጣጣ ነው የመጣብን ዘንድ በዚህ ጋር የሆነ ሰውዬ በዚህ ጋር የሆነ ሰውዬ የምትታጀብ ከሆነ ችግር አለብህ። የተበደርከውን የሰውን ብድር መልስና ና እንጂ ለከነ እንደ የተበደረ ማዕት በሚሊዮን የሚቆጠሩ ገንዘቦች አሉ። አልከፍልም ስላለ የሚፈልጉ ተናደው የሚፈልጉ ሰዎች ስላሉ እንጂ አላለ። እንጂ ወንጌል ሰብክ ለምን ትታጀባለህ? ንገረኝ ንገረኝ፣ አንተ ለምን ትታጀባለህ? ኢየሱስን አውደተህ ለምን ትታጀባለህ? እሺ ኢየሱስ ኧረ፣ ሼም ነው በእናትህ ለምን ትታጀባለህ? ወንጌል ሰብኮ ሰው ለምን ይታጀባል? ሲጀመር አገልጋይነት ክብር መሰለህ አይደል? ምን የሌለህን ነገር ለእንትን ለማለጣት አትሞክር። አንድ ለገዛ ማንነት እኮ ባሪያ ሰራተኛ ሆኖ መኖር ማለት እኮ ነው። በቃ ለገዛን እውነት ባሪያና ሰራተኛ ፈቃዳችንን ለፈቃዱ ሰጥተን ክብር ነው። ታዲያ አብይን አጅቡ፣ የአገር መሪ ነው። ልከረን ነው እንዴ? ፕራይም ሚኒስተራችንን ምን አድርጉ አጅቡ። በቃ ማጀብ ናፍቆት ካለብህ አጅብት። እኛን ግን ለቀቅ አድርገን ለቀቅ። ስራ ፈቱ ስራ ፈቱላ፣ ወንበዴ ዲ፣ እረፍ እንጂ ደስ አይልም። አረ እንደዚህ አልተማርንም እኛ። አባቶቻችን እንደ እና አባባ ኪዳሞ ይህንን ትምህርት አላስተማሩንም። በተአምር አልተማርንም። ተምርሃል እንዴ ቃልዮት አደለ፣ በኢየሱስ ክርስቶስ ቢላሽና፣ የለን ሌላ አገር ላይ ሌላ ነገር በል። እኔ የደቡብ ልጅ ነኝ። እኔን ትምህርት ምሬ አልመጣው

ይህ እውነትም ሲነገር፣ እዚህ ውስጥ ለሚያኮርፍ አለ፣ አኩርፍ። ምንም አታመጣም። ውሃም ደፍርሶ ነው የሚጠራው። እውነቱ ግን ይሄ ነው። አለቅ አለቅ፣ ኮካን የግድ ስፕራይት ነው ብለህ ልታጠጠኝ እንዳትሞክር